አልቀጣልኩም ኦኬ። ዘፈኔ የዛሬ ሳምንት ይወጣል። አልቀጣም። ሶስተኛ ለራሴ ነው የተውጡት ለአንቺ አይደለም። ሶስተኛ ሽንት ቤት ገብተህ ዋለቀ አምስት ደቂቃ ጌም እስከሚያልቅ ቁጭ በል ሽንት ቤት እግርህን ከተህ ዘፈኔ ሲወጣ፣ ይሄ ሪከርድ አሁንም ያዋርደኛል። አልቀጣም ነው ደግሞ። አራተኛ ነገር ለቤተክርስቲያን ብር ስጥልኝ። አስራ አምስት ሺ ሰጥቼ ቪዲዮ ለአንቺ ይልክልሻለሁ። አንቺ ትፖስት ቻለሽ በቃ። ደህና ደሪ እናቴ፣ ደህና ደር ነገ ነው የምፈልገው። አርሴማ ቤተ ክርስቲያኑ ሄደህ ነህ ጠላህን አደረግን በሰው እንትን ብር ቪዲዮ በሰው ባስቀርጽልሽ ችግር አለው። እኔ በራስህ አንተ ታዋቂ ስለሆንክ እንኳን አባ ነው ነው ቄስ ከሆኑ ሪዱ አካውንት ላይ ለቀዋለሁ። አንቺ እኔን ቪዲዮ አስቀርጸሽ ቫይራሊንግ ተጠቀምሽ አይደል?

አንደኛ ሪል ነው የምነግርሽ፣ ነገ ጠዋት አራት ሰዓት ቀረጻ አለኝ፣ አስራ አንድ ሰዓት ማታ ቀረጻ። አንዴ ስሚኝ፣ ምናልባት ደክሞኝ እንቅልፍ ሰለባ አድርጎ ሊሆን ይችላል። አታስጨንቂ። ምናልባት ካለፈ ከነጎዳ አድርጊልኝ። ነገ ወይ ነገ ቀርጻለሁ። ካልቀረስኩ፣ ካልተመቸኝ፣ ከነጎዳ በቃ